እግዚአብሔር ድንቅ ነገር አድርጎ ነው የመጣሁት። አሜን። ማን ነው ስምሽ? ሰላም ሰላም። እየደራልሽ? እግዚአብሔር ይመስገን። እኛ ጋር እንኳን ፍርሃት ብዙ የለም። ድሬዳዋ ግን እዚህ በጣም አቦ፣ በደንብ መስክሪያ። በጣም ደስ ትለኛለ። እና ብዙ ቲክቶክ ላይ ነው ያየሁት። ታምሜ ተኝቼ ካንሰር የጡት ካንሰር ጠላት ብዙ ነገሮቼ እንደሞ አበላሽቶብኝ። ያው የኛ አካባቢ የምታውቁት ነው፣ እጅግ በጣም ብዙ ችግር ያለበት ሀገር ነው። ጌታ ቢፈቅድ ደግሞ አንድ ቀን ሀገራችን መተ ህዝባችንን ነፃ ታወጣለህ። እግዚአብሔር ድሬዳ አዎ እዚህ ጋር እንመጣለን የሚል እየሰማው ነው። አሜን ጌታ ይባረክ። እኔ አንድ ሰው እየመሰከሩ ኢንጂነር ይመስሉኛል ቲክቶክ ላይ ታምም የተኛውና አያቸው ነበር እሳቸው ሀያ ዓመት ሙሉ ብዙ ሀያ አመት እስር ቤት ውስጥ ማሳለፍ እያሉ የእሳቸው ምስክርነት ሰማቶ ኢየሱስ አለ ማላላ ባሸባሳ አራማራ ወሮሮሮ አቤት ይደ ብዙ ሀገራት ሄጃለሁ። ብዙ ነገር ሆኗል። ከሊቢያም ከዛም ከባህር ተርፌ ብዙ ጊዜ ከሞት እያስጣለ መጣሁ። እንደ ነገርኳችሁ ነው የእኛ አካባቢ እጅግ በጣም ብዙ ስፕሪት ያለበት ብዙ ነገር ውስጥ ያለን ህዝብ ነው ያለው። እኔን ግን ከዛ ውስጥ እየመነጨቀ እያወጣ ሃሌሉያ። ኢየሱስ ጌታ ነው፣ ጌታ ነው የማይባልበት ቦታ ሃሌሉያ። እጅግ በጣም ከባድ ጊዜ። አይበቃኝም፣ ግን ባጭሩ ሁለቱም ጡቶቼ በካንሰር እኔ ሶስት ሱቅ ነው ያለኝ፣ እዛ ሀገሬ ላይ በጣም ብዙ ሰው ያውቀኛል። እዚህም አዲስ አበባ ነበረኝ። ጠላት በብዙ ነገር እያበታተነ እንድሞት ተስፋ እንድቆርጥ አረገኝ። ሃሌሉያ ከዛ ታመምኩ። ይሄንን ምስክርነት አየሁ። ጂፒኤስ ይላል፣ ጂፒኤስ ስሙ ራሱ ደስ ይላል አልኩኝ ጂፒኤስ ስሙ ራሱ ደስ ይላል አልኩና፣ እሳቸው የመሰከሩ እኔ ከጃንኩ እሄቱት ይቆረጥ እየተሰራጨ ነው። ባለቤትሽን ጥሪ፣ ልጅም ካለች ፈርሞ ግቡና ይቆረጥ ተባለ። ብዙ ነገሮች ተበላሹ። እንደነገርኳችሁ ነው። ያው ጊዜ ስለማይበቃ ነው። ይሄ ዶክመንተሪ እንደው ተሰርቶ ለሌላ ማስተማሪያ ይሆናል። ሌላ ጊዜ በደንብ ጊዜ ተሰርቶኝ። ገባንና ባለቤቴም ፈራው። እንዴ ይቆረጣው? እንዴት? አንዱ አይ ሁለቱንም? እንዴ እንዴት አልኩኝ። እንዴ ባለቤቴ እናት ምን አሉ ባለ አረ፣ ይወገድ እያሉ ነው። ምንድነው የሚወገደው? እኔ አላቅም። ይወገድ አለ ዶክተሩ። ሰው አለ ተው፣ ወደው እዛ አነሱኝ። ዶክተሩም ጥሩ መልካም ፕሮፌሰር ነው፣ እኔን የሰራኝ ዶክተር። ከዛ ጊዜ ተሰጠን። እሺ አልኩኝ። እኔ ከዳንኩ አልኩኝ፣ እኔ ከቆምኩኝ፣ እዛ ጂፒኤስ ሄዳለሁ ፈልገዋለሁ፣ ወይ ጂፒኤስ አልኩኝ። በደረቴ ላይ አደረኩ እሳቸው እየመሰከሩ የፈቀደው ነገር ይኸው አልኩና ልሰራ ገባሁ። ሙሉ ምርመራ እንደገና በየጊዜው ነው ምርመራ፣ እንደገና እንደ አዲስ ሁሉ ነገር የሚቀርበው። ዛሬ ምን ደረሰ? ይሄን አለ ነጥብ ደረሰ። እንዲሆነ እንዲሆነ ኬሞ መጀመር አለብሽ አሁኑኑ። መጀመሪያ ኬሞ ተወስድ ያለች፣ አልወስድም አልኩኝ። መሞት ካለብኝ እንደዚሁ ሞታለሁ አልኩኝ። ወይስ ቆረጥ በዛው ከፈለገ ይውሰደኝ አልኩና ተነስቼ በቃ ፈርም ፈርም ያሉኝ ያ ምርመራ ወረቀት ስል ከየቱ ጋር እኛ ጋር ሙቀት ስለሆነ ሆስፒታሉ ሁለቱም በር ክፍት ነው። ቤትኛው በር ከላይ ላይ ከነ ቦርሳዬ እንደወሰዱት አላውቅም። ውጤቱንም ቦርሳይንም ይዘውት ሌባ ሰረቀው። ውጤቱን ይዣለው ልሰራ ነው ከዚህ ቆይ ቆይ ቆይ ቆይ ቆይ ቆይ ቆይ ቆይ ይቆረጥ የሚልበት ወረቀት ይዤዋለሁ። እሱን ነው ሌባ ይዞት ሄዶ። ውጤቱ ያኛው ወረቀት በእሱ መሰረት ነው እንዴት እንደሚነሳ ይሄ ብረስቱ ሙሉ ምርመራ ያለው ያያዝኩት ወረቀት ነው። ምክንያቱም በየቀኑ ቶሎ ቶሎ አዲስ አዲስ ነው የሚሰራው። ይህ ነገር እየፈጠነ ስለ መጣ ሁኔታው እየተቀየረ ስለመጣ፣ ከጠበቅነው በላይ እድገት ስላሳየን በየቀኑ ነው የሚሰራው ውጤቱ እና አንዱንም አለ ሁለቱም ነው ያመመኝ። ይሄ ነው ሁለቱም ግን እንዲነሳ እንዲወገር ነው የተባለው። በቃ አሻል ፈረምን፣ ገባን። ወረቀቱ ጠፋ፣ ያ ሙሉ ከነ ቦርሳዬ። መታወቂያ የለም ምንም ነገር የለም ገንዘብ የለም። እንዳለ ውዋልኩ በቃ። ከዛ ትንሽ ሰውነቴም እንዲኮላፕስ ሲያደርግ ዶክተሮቹ ተሰበሰቡና፣ በቃ አይዞሽ እኛ ሙሉን ወጪ እኛ ሁሉንም ነገር እንሸፈናለን። አንቺ ተረጋጊ፣ አሁን መድሃኒት ይሰጫል። ነገ በጠዋት ነው የምትሰሪ፣ የመጀመሪያ የምትሰሪው አንቺ ነሽ። ተረጋጊ፣ በዚህ ሁኔታ መስራት አንችል አሉኝ። እሺ ደም ልቤት ግፊት በጣም ጨመረ። ትንሽ ልቤን ያመኝ ነበረ። ከዛ ግፊቱን ጨመረ። ምን ይሻላል? ይሄ በዚህ ሁኔታ አትሰሪም፣ ስለዚህ ተረጋጊ። ሙሉ ወጪ ዶክተሮቹ በአጠቃላይ ውድ ውድ መድሃኒት ነው አንድ ሙሉ ካርቶን ነው የሚቀርበው ስትገባሁ ሁሉን ጓንቱን ምኑን ሁሉ ነገር እኛ እንሸፍናለን አሉ። እኔ በጌታ ቤት ባክ ወደዚህ ወደዛ እያልኩ ስለነበር መጨረሻ፣ ግን ጌታን ተቀበልኩኝ። እንደገና ባለቤቴንም እኔም ጌታን ተቀበል እናት አለ የሚሆነው ይሁን። አይዞሽ፣ በቃ በቃ፣ በርቺ፣ አይዞሽ አለ። እሺ ብለን ስገባ ሰውነቴም ከዛ ውስጥ ውጪ አምልጭ አምልጭ አምልጭ ልሮጥ ስል አምስት ስድስት ነርሶች ያዙኝ። ልትሰሪ ገብተሽ እኔ አልቆረጥም ቆረጥም አልኩኝ። እኔ አልቆረጥም ስል ዶክተሩ ፕሮፌሰሩ እምነትሽ ምንድን ነው አለኝ። እኔ አማኝውኝ ያለው አልኩት። ጌታ ታሪኩን ይገለብጠዋል ላቴ ውባጋቶ ባረደጋዳጋ አከፎሜ ከዚ ጋር ቆርጠን እናወጣዋለን፣ አይዞሽ አ እሽ አልኩኝ። ይኸው ግማሽ ተሠራ፣ ግማሽ ተቆረጠና አይዞሽ፣ ሁለቱም ጡት አይወገድም፣ አይዞሽ፣ ኢየሱስ ጌታ ነው። ከዛ ልቤ ደግሞ ደከመና፣ መመንጨቂያ ከዛ ከቢ ከበር ያውጥተው መመንጨቂያ አነሱና፣ ልቧ በጣም እንትን አለ፣ በጣም ከፍ አለ። ይሄ ነገር እንዴት ይሻላል? ውይ ስታሳዝን፣ ቆንጅዬ ናት ደሞ አሉ ነርሶቹ። ውይ አሉና፣ ቤተሰብ የእሷ ቤተሰቦች በዛኛው በኩል እለፉ፣ በመስታወቱ በኩል እለፉዋል። የለም ሰው ባለቤቴ ብቻውን ነው። ሁሉም ሰው ይሸሻል። አንተ ስትጎዳ አንተ ስታጣ እዛ ይዞሻሉና፣ ውይ አሉ አንድ ሁለት አሉና ሶስት ድድ ሲሉ ማሽኑ ድትትትት ብሎ መጣላቸው። ውይ ጌታ ይወድ በብዛት ክርስቲያኖች አሉ። ደግሞ የገጠመኝ ነገር እንደዛ ነው። ጌታ ይወድሻል። ጌታን አክብሪው አክብር የዋሉኝ፣ እሺ አልኩኝ። በቃ እኔ ሄጄ እመሰክራለሁ። ምክንያቱም ለምን ይዤ እቀመጣለሁኝ? ለምን ሁሉም ነገር ያልፋል። እኔ ከዛ ውስጥ መውጣት የራሱ ተአምር ነው። ኢየሱስ ጌታ አሜን። እግዚአብሔር ሰው

ተቋቋም በበረከት ተባረክ። የመጣሁት የዛሬ ዓመት የካቲት 27 ነው፣ እና ስመጣ በጌታ አልነበርኩም። እዚህ ነው የተቀበልኩት። እና አንተ ማቂን ቀደ ብለህ ትዘምራለህ እና ልክ አንተ ስትዘምር ይሄ መዝሙር ለእኔ ህይወት የመጀመሪያ ቀን፣ መቼ ነው መጣሽው? የካቲት 27። እንዴት መጣሽ? ልጆች ናቸው እንሂድ፣ ያመኝ ነበረ እና እንሂድ ሲሉኝ እሺ እሺ አለልም፣ ግን እንዴት እሺ እንዳልኩ አላውቅም። እና መጣው እዛ አካባቢ ተቀመጥኩ። ነው የት ውጪ? ድንኳን ውስጥ አይ፣ እዛ ጉስት አ እሺ። ከዛ ቤተሰቦቼ ሳቦቼ፣ ለ13 ዓመት ያህል ተጣልተው ነበረ ማለት ነው። እና አምላክ ይሁን እውነተኛ፣ አንተ አምላክ ከሆንክ እዚህ ቁጭ ብለሽ ነው። እውነተኛ አምላክ ከሆንክ ይህን ሃይማኖት ልቀበልና አንተ አስታርቅልኝ አልኩኝ ማለት። ከዛ ተቀበልኩና ወደ ቤት ገባው። አርብ ተቀበልኩኝ፣ እሁድ ዕለት እራሱ ፋዘር ደውሎ ማዘርን አናገራት። አረ ክብር ስጡ ለጌታ ኢየሱስ። ጌታ አርብ መጣሽ፣ መቼ ተነጋገሩ? እሁድ ተነጋገሩ ሁለተኛው ምስክርነቴ በዓመት በዓመት ለአስር አመት ያህል ያመኛል። በዓመት ሁለቴ ነው የሚያመኝ። ሲያመኝ ወይ ደም ወይ ብር ካልወጣ አይተወኝም። እና በቃ እዚህ መጥቼ እዛ አካባቢ እንደተቀመጥኩኝ በሌላኛው ቀን ስመጣ በቃ ሰውነቴ፣ በቃ ካሁን በኋላ በሽታ ይብቀኝ አልኩኝ ማለት ነው። ከዛ ገባው በቃ፣ እስካሁን ድረስ ምንም በሽታ የለም። ኢየሱስ ጌታን ሮብ ሮብ ደግሞ በየጊዜው አለቅሳለሁ። በቃ የሚያስለቅሰኝ ነገር አላውቅም። ሮብ ዕለት ፕሮግራም አስይዞ ነው በቃ የሚያስለቅሰኝ ማለት ነው። ሮብ ሮብ ነው የምታለቅሸው ከዛ የዛን ቀን ቀብር ቀብር ቀብር እየተባለ የሚጸለይበት ቀን የቀብር ቀን ዛን ቀን ከአሁን በላ አላለቅስም። እዚሁ ቀበርሽ፣ የመጨረሻውን ቀብር እርምሽን አወጣሽ ሴት ያደረገልኝ እና በጣም ነው። እኔ ወድሻ ቋው በብዙ በረከት በደስታ ኑሪ።